ዲቦራና ቢንያም ቀለበት አደረጉ። በድጋሚ ሊጋቡ ነው። ደስ ይላል። የብዙዎቻቸው ምኞት ነበረ። ቀለበት አድርገዋል። ለድግሱ ተዘጋጁበት። ሰርጉ ላይ እንገናኝ። ሰላም፣ ጤና ይስጥልኝ። በሚሊዮን የምትመለከቱኝ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ይህንን ቪዲዮ የምታዩ ሁላችሁም ላይክ ሳታደረጉ ብታልፉ እጃችሁ ይሰበር። አዎ ይሰበር። ስለዚህ ላይክ አርጉ። ወደ ሞቀበት ብቻ ታጨብጭቡ። ለኛም ላይክ አርጉ፣ ለኛም ሰብስክራይብ አርጉ፣ ሼር አርጉ። እንግዲህ መልካም ዜና ነው የምነግራችሁ። ያው ቢኒያምና ዲቦራ ሊጋቡ ነው ሊጋቡ ነው ቀለበት አድርገዋል። ለሰርጉ ድግስ ምናምን ተዘጋጁ። እዛው እንገናኝ እንገናኛለን። ለድግሱ ግን ተዘጋጁ። ያው መዋጮ ይኖረዋል ለማለት ፈልጌ ነው። እንግዲህ ብዙዎቻችሁ ደግሞ የእነሱ መጋባት አብረው መሆን አለባቸው እነዚህ ልጆችማ ብላችሁ የወሰናችሁ ሰዎች በጣም ሚዲያ ላይ በጣም ብዙ ናችሁ። እንግዲህ ስለዚህ ያው ለሰርጉማ እንዴ በደንብ እንደሚደገስ እርግጠኛ ነኝ። ቀለበት አድርገዋል፣ ልጆቹ ተስማምተዋል። እኔ እንኳን ብዙ እንደናንተ አላጨበጭብም። ምን በነገራችን ላይ ምንድን ነው ቢኒያም የሰራው ስራ ጥሩ ነው ብዬ እዚህ ጋ ትልልቅ ሚዲያዎች ሲቀርም ምናም ባለፈው በጣም ገርሞ የነበረ ያን ያክል ባልልም ምክንያቱም የሚያሳፍርና አንገት የሚያስደፋ ስራ ነበር። ሆኖም ግን ኦኬ ይቅርታ ብሏል። ሌላውን ሌላውን ሌላውን ተውትና ዋናው ነገር እኔ ለወለዱት ልጅ ላፈሩት ፍሬ የነሱ አብሮ መኖር በጣም ለዛ ነገር አስፈላጊ ነው ብዬ ስለማስብ ነው። የእናት የአባት ፍቅር አጥቶ ማደግ ምን ያክል እንደሚጎዳ ከኔ በላይ የሚረዳው ሰው የለም። በዛ የተነሳም እነሱ ለወለዱት ልጅ ሲሉ አብረው መኖራቸው ያስደስተኛል ማለት ነው። ለዛ ሲባል ማለት ነው። እንጂ ያው ቢንያምን እንደዘራው ስራ እንግዲህ እንደ ጀብድ ወጥቶ ሲያወራው ወደ አምሳ ሺ ያስገብታችሁ ምናምን የምታካብዱት ሰዎች፣ ከዛ ደግሞ ባለፈ እንደ ጀብድ መልካም ነገር አገር እንደጠበቀ ሰው ጭራሽ ሚዲያ ላይ ምናምን ትልልቅ ሚዲያ ላይ ያቀረባችሁ ላካበዳችሁ ሰዎች ተናግሬ ነበር ማለት ነው። ምክንያቱም ያ ተገቢ ነው ብዬ አላስብም ማለት ነው። እና በራሱ ጥሩ ተጣጥሮ በላቡ ላብ አደር ሆኖ መገኘት አለበት ብዬ ነው የማስበው፣ ማለት ነው። ምክንያቱም የተናገረው ነገር በጣም የሚያሳፍር ነው፣ ግን ደግሞ ይቅርታ ጠይቋል። ያን ያክል ግን ልናካብድና በቃ መልካም ስራ እንደሰራ ሰው ልክ እንደ መልካም ዜና ያን ያክል የሚወራ ምናምን ምናምን ምናምን መሆን አልነበረበትም ማለት ነው። የማይመጥን ሚዲያ ላይ ምናምን አይቼዋለሁ ማለት ነው። የሆነ ሆኖ ግን ያው ዲቦራ እና ቢኒያም ያው ተገናኝተዋል። ድጋሚ ለመጋባትም በአዲስ መልኩ ቀለበት አድርገዋል ማለት ነው። እና ትልቅ የምስራች ነው። በተለይ በተለይ ያው ደስ የሚላቸው ሰዎች በጣም ብዙ ናቸው። እኔ ደስ የሚለኝ ምንድን ነው የእነሱ አብረው መሆን ነው ለወለዱት ልጅ ሲባል የሚለውነው ነው ማለት ነው። እንኳን ደስ ያላችሁ እንግዲህ ለቀለበቱ። እንኳን ቀለበቱ እንኳን አድርገዋል። አሁን በቃ እንደምታያቸው አብረው ሸብረቅ ደመቅ ደምቀምቅቅ ብለዋል። ስለዚህ ያው ቀለበቱ እንኳን አልፏል። ለሰርጉ ተዘጋጁ። ለቀለበቱ ወጪ ብዙም አላስፈለገም እና ለሰርጉ ግን ተዘጋጁ። ማለት ነው ያው ወጪ ይኖረዋል፣ ለማለት ወዳለው የዲቦራ እና የቢኒያም ቤተሰቦች ማለት ነው። ሰርጉ ላይ ግን አብረን እናደምቀዋለን፣ እንገናኛለን፣ ለማለት ወዳለው። ለቀለበቱ ግን ይሄን አክል ካልኳችሁ አይበቃም ወይ ይበቃዋል። ስለዚህ በጣም ደስ ይላል። ልልልልልል በሉ። እንግዲህ ዲቦራና ቢንያምማ መጋባት አለባቸው። ድጋሚማ አብረው ካልኖሩ እንዲሁ ይቺ ቢንያም ያዛት ፍቅረኛ እያላችሁ ስታባርሩ ስታባርሩ ስታባርሩ ነበረ ሆኖላቸዋል ማለት ነው። እና በአንድ በኩል ደስ ብሎኛል፣ በአንድ በኩል ደግሞ እኔ እንደኔ በአንድ በኩል አስከፍቶኛል ማለት ነው። ለምን ያቺ ቢራብሮ ነው ማነው የተባለችዋ የደረሰች እሷስ? ነገ የሚለው ሀሳብ ብቻ አለኝ ብቻ ማለት ነው። እና ነገም የተበደሉ ሴቶች በብዛት እንደሚንጋጉ ይታየኛል። ያ ደሞ ተጠያቂነት አያመጣም ወይ? በሰው ዘንድ ባይሆን ከላይኛው ዘንድ። ማንም ሰው አያልቀስባችሁ፣ በተለይ የሴት ልጅ እንባ። ሴት ልጅን የምትበድሉ ሰዎች፣ ባጭሩ ጥሩ አይደለም ለማለት እወዳለሁ። በተረፈ ግን እኔ የዲቦራ እና የቢኒያም አብሮ መሆን ያው በጣም ያስደስተኛል። በጣም ያስደስተኝ ምክንያት እንዳልኳችሁ በመሀላቸው እየተፈጠረውን ልጅ ያው ምናልባት ፍቅር ቢያገኘ ሁለቱ አብሮ መሆን ምን አክለ ልጅ እንደሚያስደስት በተለይ ለተወለደ ልጅ በተለይ እናት አባቱ ተለያይተው ምናምን የሚያድግ ልጅ በጣም ከባድ ነው፣ በጣም ከባድ ነው። ከምነግራችሁ በላይ ህመሙ ከኔ በላይ የሚረዳው ሰው የለም እና ከዛ አንፃር ያው ደስ ብሎኛል። በዛ ምክንያት የተነሳ ባቢን እንግዲህ እናቱም ያው እናቱ ከመጀመሪያም አለች፣ እናቱ ዲቦራ። አሁን ደግሞ አባቱን አግኝቷል ማለት ነው። እንግዲህ ምናልባት ከዚህ በኋላ ያለውን ነገር ደስ በሚል በፍቅር ካሳደጉት አሪፍ ልጅነት ይኖረዋል ማለት ነው እና ስለዚህ ቀለበት አድርገዋል ስላችሁ ጥሩ የምስራች ነው አይደለም? ይህንን የምስራች እንግዲህ እንደምትወዱ ተስፋ አደርጋለሁ። እንግዲህ ያው በቅርቡ ስር ካለ ለሰርጉ ወጪ ተዘጋጁ ማለት ወዳለሁ እንደ አንድ ቅርብ ሰው እንደ አንድ እንደ ለዲቦራም እንዲሁም ደግሞ ለቢንያምም እኔ ውስጥ አዋቂ ነኝ። ብዙ ነገሮችን አውቃለሁ፣ እንደ አንድ ውስጥ አዋቂ ያው እንዲሁም ደግሞ ብዙ ወዳጆችም ስላላችሁ ለቢኒያምም በአንዴ ሀምሳ ሺህ ያስገባችሁ ወዳጆች ስላላችሁ፣ እንዲሁም የዲቦራና የቢኒያም መጋባት አብራችሁማ መኖር አለባችሁ። ሳይኖሩ እንኳን አብረው እንዲኖሩ በቃ ያደረጋችሁ ሰዎች አላችሁ እና ለእናንተ እንኳን ደስ ያላችሁ ለማለት አክል ነው። ደስታችሁ ደስታችን ነው፣ የነሱም ደስታ ደስታችን ነው ለማለት አክል ነው ማለት ነው እና ይህሱ ወኬ ለማንኛውም ይህንን ይመስላል። እኔም ተመስጬ በዚህ ሁኔታ የቢንያምና የዲቦራ ነገር እያሰብኩ እያሰብኩ እንደዚህ ተንጋልዬ እንደምታዩ እና አሪፍ ነው እንግዲህ ደስታችሁን ግለጹላቸው እስቲ የቀለበቱ ያላችሁ የቤተ ዘመዱ ይታይ ያልጉዱ፣ የቤተ ዘመዱ ይታይ ያልጉዱ ሁቢንዬን ያላችሁ እስቲ እናያችሁ ሁዲ ቦሮን ያላችሁ እስቲ እናያችሁ እስቲ እናያችሁ እስቲ እናያ እናያችንጡ እናያሁ እንያች እነያችሁ ነው እና ይህንን ይመስላል። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ይህንን ቪዲዮ ያው ብዙ ላይክ ይጠብቃል ማለት ነው፣ ይጠበቅበታል። ለምን ትልቅ ዜና ነው አይደል? የነገርኳችሁ የብዙዎቻችሁ ሕልም የሆነ ዜና ነው ያደረስኳችሁ ማለት ነው። ይህንን ይመስላል እንግዲህ ቤተሰብ እንኳን ደስ ያላችሁ። ብዙ አድናቂ ያላችሁ በተለይ ቢኒያም፣ ዋው ማይገድ በተለይ ሴቶች ያማልላል አማላይ ነው የምትሉ ማለት ነው። ሁ አዳሜ ኮበጅሽን ለማስገባት ዳር ነበር ሽኮ ልጅ አለው ቢባል ምን አለው ቢባል፣ ወይ ጉድ! ሰው እኮ ለቀኑ ነው የሚፈልገው። ይገርማል እኮ። ለማንኛውም ልጁ ተይዟል። ከዚህ በኋላ ከዲ ወራ አይወጣም። ልጃቸውን በፍቅር ያሳድቃሉ። ቀሪ ዘመናቸው የተሻለ ሆኖ ይኖራሉ ማለት ነው። ይህው ነው ምኞቴ ላችኋል። መልካም ምኞታችሁን ተመኙላቸው። ቸው ቸው ቸው ቸው ቸው እና ባይ፣ የእኔንም ቪዲዮ ደግሞ እስቲ የእኔን ቻናል ምን ይላቸዋል። ሀምሳ ሺህ ብታስገቡት ግን ምን ችግር አለው? ምን ችግር ነበር? እውነቴን ነው። እና ይህንን ይመስላል ባይ። ላይክ አድርጉ፣ ሼር አድርጉ። እንኳን ደስ ያላችሁ። ባባይ ቪዲዮ ከለቀኩ በነገራችን ላይ ቆይቻለሁ። እስቲ የዚህም ቪዲዮ የነ በደንብ ላይክ አረጋችሁ ልንያይቼ ድጋሚ እንደዚህ ውስጥ አዋቂ የማይደለሁም በአዲስ ነገር መጣላችኋለሁ እና ይህንን ይመስላል። ቴንክ ዩ ቴንክ ዩ